መጽሐፈ ሲራክ ምዕራፍ 48። ነቢዩ ኤልያስም እንደ ሰዓት በማስፈራት ተነሳ። ቃሉም እንደ ሰዓት ያቃጥላል። ረሃብንም አመጣባቸው። ለእግዚአብሔር ሕግ በመቅናቱም በሞት አስነሳቸው። በእግዚአብሔርም ቃል ዝናም ዝናምን ከለከለ፣ ሰማይንም ዘጋው። ከሰማይ እሳትን ሶስት ጊዜ አወረደ። ኤልያስ፣ በተአምራትህ እንዴት ተመሰገንህ! እንዳንተስ የተመካ ከሞቱ ሰዎች ለይቶ በእግዚአብሔር ቃል ሙትን ከመቃብር ያስነሳ ማን ነው? ነገስታቱን በሞት ወደ መቃብር አወረዳቸው። የከበሩ ነገስታትንም ከዙፋናቸው እየገለበጠ ጣላቸው። በኮሬብና በደብረ ሲና የተሰራውን ህግ ቢያፈርሱ መቻያ የሚያመጣ እርሱ ነው። ፍርድንም በቀልንም የሚያመጣ እሱ ነው። ነገስታቱን የሚቀባቸው እሱ ነው። ፍዳንም የሚያመጣባቸው እሱ ነው። ነቢያትም እሱን ከመከተል ተመለሱ። በሳት ፈረስና በሳት ሰረገላ ወደ ሰማይ የወጣ እሱ ነው። ከመቅሰፍቱ አስቀድሞ የሚወጣው ቁጣ ይመለስ ዘንድ የአባትንም እውቀት ወደ ልጆች ይመልስ ዘንድ የያዕቆብንም ወገኖች ያጸናቸው ዘንድ በየጊዜው ፍርድን የሚጽፍ እሱ ነው። ኤልያስ የሚያውቁ በፍቅርህም ያጌጡ ሰዎች የተደነቁ ናቸው። እኛም ስለ አንተ ደግነት በሕይወት እንኖራለን። በእሳት ሰረገላ ወደ ሰማይ የወጣ ኤልያስ ነው። የኤልያስ ሀብት ያደረበት ኤልያስ ኤልሳም ደግ ነው፣ እናመስግ ነው። በዘመኑም የሶሪያ አለቆች አላስደነገጡትም። ማንም ማን እሱን የቀማው የለም። ከነገሩም ሁሉ የተሰወረ የለም። ከሞተም በኋላ ሬሳው ትንቢት ተናገረ። በሕይወቱም ሳለ ድንቅ ተአምራት አደረገ። ከሞተም በኋላ ስራው ድንቅ ነው። ከዚህም ሁሉ ጋራ ህዝቡ ንስሐ አልገቡም። ከሀገራቸውም እስኪማረኩ ድረስ ኃጢአታቸውን አልተውም። በየሀገሩ ሁሉ የተበተኑ ከህዝቡም ጥቂት ሰዎች ቀሩ። ከዳዊትም ወገን ቀባው። ከእነርሳቸውም ደግ ስራ የሰሩ አሉ ኃጢአትንም ያበዟት አሉ። ሕዝቅያስም አገሩን አጸና። ደግነው እናመስግነው። ወደ ከተማውም መካከል ውሃ ገባ። በብረትም አለቱን አለዘበ፣ የውሃ ኩሬንም አስቆፈረ። ሰናክሬምም በዘመኑ ዘመተ፣ ራስቂስንም ላከው። ወደሱም ሄዶ በኢየሩሳሌም እጁን አነሳ። ታበየ አፉንም ከፍ ከፍ አድርጎ ተናገረ። የዚያንም ጊዜ ልቦናቸው ደነገጠባቸው፣ እጃቸውም ከመወርወር ደከመ። እንደምትወልድ ሴትም ተጨነቁ። ይቅር ባይ እግዚአብሔርንም ለመኑ፣ እንደ ቃላቸውም ወደ እሱ አነሱ። የከበረ እግዚአብሔር በሰማይ ሆኖ ልመናቸውን ሰማቸው፣ በኢሳያስ ጸሎትም አዳናቸው። የፋርስንም ሰራዊት አጠፋ። ቅዱስ ሚካኤልም አጠፋቸው። ሕዝቅያስ እግዚአብሔርን ደስ የሚያሰኘው ሥራ ሰርቶአልና፣ ነቢዩ ኢሳይያስም እንዳዘዘው የአባቱ የዳዊትንም ሥርዓት አጽንቶአልና ቅዱስ ሚካኤል አጠፋቸው። ኢሳይያስ የታመነ ነው። ራእዩም ደግ ነው። ፀሐይም በዘመኑ ከመሄድ ተከለከለች። ለሕዝቅያስም ዘመን ጨመረለት። በደግ እውቀትም የእስራኤልን መመለስ አየ። ለኢየሩሳሌምም የሚያለቅሱላት ሰዎችንም ደስ አሰኛቸው። ለዘላለሙ የሚደረገውን የተሰወረውንም ሳይደረግ ተናገረ።